ሰላም አለይኩም ወረህመቱላሂ ወበረካቱሁ እንዴት ናችሁ?

መሽከርካሪዎች ምናምን መንገድ በአልተ ሰላም፣ ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ያው እንግዲህ ርዕሱ ላይ እንደምታዩት ምርጥ በሆነ ርዕስ ነው የመጣሁት። ላይክ እያደረጋችሁ ጀምሩ። ማንም ያልነገራችሁን ብዙ ብዙ ነገር ነግራችኋለሁ፣ ስለ ኢትዮ ሀገራችን ማለት ነው። እና ያው ምንድነው የምላችሁ ለመጀመሪያ ዋላሂ ነው የምላችሁ፣ ብር አያያዙን እወቁበት። ማንም መርዳት እንዳለባችሁ እወቁ። ይሄ የመጀመሪያው መልክቴ ነው። ያልነቃችሁን እወቁ። እዚህ ስትመጡ እንዳይቆጫችሁ እላለሁ። እስኪ ላይ አድርጉልኝ ላይ አድርጉ። ገና እየገባሁኝ ነው። በጣም ብዙ ነገር ነግራችኋለሁ ማለት ነው እና ያው ኢትዮጵያ እዛ እንደሚወራው አይደለም። ሁሉም ሰው እንደ እንደ ጊዜው እንደ ኑሮ ይኖራል። ገባችሁ? ግን በውጭ ሀገር ላለ ነው ብዙ ብዙ ነገር ማስፈራሪያ ምናምን ይሰጣል። በቃ እነሱን ለመርዳት ብዙ ነገር ሀሳብ ይነግሩናል። አስጨናቂ አስፈሪ ማለት ነው። እና ግን መጀመሪያ ከሁሉም በፊት ራስ ይቀርማል እና ለራሳችሁ መሆን እንዳለባችሁ እነግራችኋለሁ። ለራሳችሁ ምን መያዝ እንዳለባችሁ ማንም እርዳት እንዳለባችሁ ሰምታችኋላ? መጀመሪያ እና ያው አው ያው ሁሉም ሁሉም ጥሎች ሲሄድ፣ በነገራችን ላይ በምንድን ነው ምንድነው ስሙ ትዳር ካለሽ የትዳር አጋሪሽ ጋር ነው የምትወኙና፣ በመጀመሪያ ያው ትዳርሽ እና ስመሪ ሲቀጥል ደግሞ የጀመርሽ ቤት ካለስ ጨርሺ። ሲቀጥል ሲቀጥል ሐቢብቲ ብር ያዥ፣ ብር ያዥ ብር ካያሽ ሁሉ ዘመድሽ ነው። ብር ካያሽ የዛ ሆነሽ ያኮረፈሽ ሁሉ እዚህ ስትመጪ ፒስ ይሆንልሽ ይልሻል ማለት ነው። ጣጣ የለውም። እና ያው እውነተኛ ታሪክም ያው ከገጠመንም በሰው ላይም ካየ ነው ብዙ ነገር እነግራቸዋለሁ። ሀበቢ በላይክ እያደረጋችሁ ጀምሩ፣ አበረታቱኝ። የስደት ታችሁ ነኝ በቅርብ ነው ወደ ኢትዮጵያ የተቀላቀልኩትኝ እና አበረታቱኝ ማለት ነው። እና እንድናመላችሁ ብልጡ ሁኑ ሀይቃ ማለት ነው። በጣም ብልጡ ሁኑ እንዳትሞኙ። እዛ ስንት ላባችንን ጠባ አድርገን ሰርተን እዚህ ግን መተን እንደገና ከእዚህ ካሉት ብሰን የምንታይ ስንት እህቶች አለን የምናሳዝን ማለት ነው። በቃ እዛ ያለው ድካማችን ልፋታችን እንዳለ ሆኖ ግን፣ እዚህ ደግሞ ስንመጣ እዛ እንደለፋ ነው ቅርቶ አይደለም

እና ቤተሰብ፣ አረ ላይክ አድርጉ። ምንድን ነው አይከፈልበት እኮ ላይክ ላይክ እያደረጋችሁ ማለት ነው እንዴ፣ ከፈልበት እኔ ስንት ቪዲዮ ላይክ ሳረግ ኑሮ፣ ይሄው ብድር የማይመለሰው ነው። እና ላይክ እያደረጋችሁ አበረታቱኝ። እና ምንድን ነው የምላችሁ፣ ያው ለራስ ወቁ፣ ለራስ ወቁበት፣ ለራሳችሁ እወቁበት። በቃ እዛም ሆናችሁ እራሳችሁን ጠብቁ። ሲመታችሁ ሆነሽ በሽታ ነካ ቢያደርጋችሁ እዛም ሆነ እዚህ የምትቋቋሙት ያው ራሳችሁን ስትሆኑ ነው። ራሳችሁን ጠብቁ። እና ደግሞ እዛ ሆናችሁ የምነግራችሁ ነገር ምንድን ነው፣ ማንም መርዳት እንዳለባችሁ እወቁ። ማን ነው የሚረዳው? ማን ነው እርዳታ የሚፈልገው? ማን ነው የሰው ህጃ የሆነው? እኔስ ለማን ነኝ? ማናለኝ? የሚለውን ትኩረት አድርጉ ማለት ነው። በጣም በጣም ትኩረት የሚደረግበት ነገር ነው። እና ያው እናት አባት አይተውም የዋህ ነን እኛ የአረብ ሀገር ህቶች ማለት ነው። እና እስካሁን ሚወት አድርጌው ነበረ። እና የዋህነት ምንም አይጠቅም ዙሮ ራስን ነው የሚጎዳው። ያው የዋህ ምን ይሆናል የሚለውን ተረት እየተረታችሁ እራሳችሁ እንዳትጎዱ ማለት ነው። ይሄ አባባል ነው እንጂ ተግባር ላይ አይውልም። ራሳችሁን ገድፉ እራሳችሁን ጠግኑ። እውነት ነው የምላችሁ፣ እራሳችሁን እንደማንከባከብ የሚጠቅማችሁ ነገር የለም። እዚህ ብትታመሙ መታከሚያው ኦቨር ነው፣ ብታጡ፣ በቃ ከማንም እጃችሁን ብትዘረጉ የሚሰማችሁ የለም። እውነትም የሚመስል የለም። የእናንተ መቸገር ማለት ነው። ላይክ ብትቸገሩ እንኳ እያሾፋችሁ ነው የሚመስላቸው። ምክንያቱም ሰላ ኑራ አሁን እያሸፈች ነው ምናምን ነው የሚሉት ማለት ነው። እና እውነት ነው የምላችሁ ለራሳችሁ ሆኑ። መልእክቱ ለስደት እህቶች ነው። ያው አሁንም ስላሳለፍኩበት የምነግራችሁ ነገር ምንድን ነው ለራሳችሁ እንድትሆኑ ራሳችሁ እንድትንከባከቡ፣ በአመጋገብ ሊሆን ይችላል በቃ በተለያዩ እናንተን የሚያስደስታችሁ ነገር ሀላል የሆነ ነገር ማለት ነው፣ እናንተን ያስደስታል። ለነፍሴ ደስተኛ ያደረገኛም ብላችሁ የምታስቡትን ነገር ወደ ኋላ አትበሉ። በቃ እንትም እራሳችሁ ላይ ወጪ አድርጉ፣ ትደሰታላችሁ፣ አእምሯችሁ ፍሪ ይሆናል እንጂ በቃ እዚህ ያሉት ከቦታቸው ለማይለወጡ አትጨፍጭፍ በቃ ያላችሁን ኩሉ እንቁልዋታ ባክኖ ምን ነው ምቦታችሁ እናንተ ምን ሄድ አለባችሁ? እናንተ የተፈጠራችሁት ስቆይ እንዳለ ቤተሰብን ለማሳደግ ነው ያደጉትን ለማሳደግ ተወሎ የማታውቋቸውን ለማስተመር ነው እንዴ እናንተ አረብ ሀገር ሄዳችሁት እና ውዶች ዬ ከምር ነው የምነገራችሁ ማንም መርዳት እንዳለባችሁ እወቁ የወለደቻችሁን የወለዳቻችሁን እናትና አባት አትጣሉ መስራት የሚችሉ እህትና ወንድሞችን ብር እያሳያችሁ እንደውም ከስራ አታኮላሻቸው። በቃ እውነት ነው የምላቸው። በቃ ስራ እንዲሰሩ ማበረታታት ነው እንጂ ይሄ ለስልክ፣ ይሄ ለልብስ፣ ይሄ ከከሌለ እንዳታንስ እያላችሁ በቃ የሆነ እዚህ ራሱ ማረጤ ነው የሚሆኑት። ለምን አረብ ሀገር እህት አለችው አረብ ሀገር ወንድም አለው ብለው ስለሚያስቡ ማለት ነው እና እነሱን ስራ እንዲሰሩ ማበረታታት የለኝም ስትሏቸው፣ ማወቅ አለባቸው ያ ብር እንዴት ተሆኖ እንደሚመጣ ማለት ነው። ስለዚህ የአረብ ሀገሬዎች ትኩረት አድርጉ ብራችሁ ላይ፣ ብራችሁ አጥብቃችሁ ያዙ። እዚህ ስትመጡ ጫው ስኳር ይገዛላችሁ የለም፣ እንደውም ሁሉ ከእናንተ ነው የሚፈልገው። ለምን ሀብታም ናችኋ። ዘርፋችሁ የመጣችሁ ነው የሚመስላቸው። እየሰራችሁትን ብር በቆያችሁት አመት በቀናቱ ነው የሚያስወሉት ማለት ነው። ስንት አመት ቆይታችኋል? በዛ ልክ ስንቱ እንደወራል እንደተሸከማችሁ ነው የሚያስቡት። እና እንዳትሞኙ፣ በማይረባ ሀሳብ እንዳትሸነገሉ፣ በቃ በሆነ ባሉ ባልታ ሀሳብ፣ እንደዚሁም ደግሞ በአታላይ እምባ ማለት ነው አሉ። አንዳንድ እህቱ እና ወንድሞች ተቸገርን እያሉ የሆነ የእሳቅ የሚያስከትል አይነትን እንባ የሚያነቧሉ፣ እና አትስሟቸው። እህቶች የራሳችሁን በርትታችሁ አቁሙ። ቤት ጀምራችሁ ከነጨርሱ ጨርሱ። እያልጀመራችሁ ከሆነ ትንሽ አመት ከሆናችሁ ከሄዳችሁ ጀምሩ። ከቆያችሁ ደግሞ መታችሁ አይታችሁት የያዛችሁትን ምን ላይ እንደሚውል አይታችሁ ቤተሰብ አይታችሁ ተመልሳችሁ መሄድ ትችላላችሁ። እንጂ እድሜ ልካችሁን እንዲሁ ዝም ብላችሁ የመዳም ጋ ጩኸት ከብዳል። በነገራችን ላይ መታችሁ ያላያችሁ መታችሁ ለማየት ሞክሩ። ብዙ አመት ይሆናችሁ ከሄዳችሁ ብዙ አመት ያስቆጠራችሁ ማለት ነው። ወደ ሀገር ለመምጣት አይጭነቃችሁ። ሁሉም ሰው በቃ ምን ታደረግ ያለሽ ሊላችሁ ይችላል። እርግጠኛ ነኝ ምን ታደረግ ያለሽ ኑሮ እኮ ከባድ ነው። ራሳቸው እየኖሩ አይደል፣ እንዴት ተንደላቀው። ኑሮ ከባድ ነው፣ ሽንኩርት እዛ ላይ ነው ምናምን። ለራሳቸው እየኖሩ ነው ፋ ብለው ማለት ነው። እንደውም እንደውም አረብ ሀገር ያላቸው ሰዎች ሰው ያላቸው ማለት ነው፣ ከምንም በላይ ተንደላቀው ነው የሚኖሩት። እና ማን እንደራስ ራስ ጤና ካልሆነ ሁሉም ነገር የለም ራስን መንከባከብ ነው ጥሩ። በሽታ አለ፣ የሆነ አጋጣሚ ችግር አለ። አላህ ይጠብቀን እንጂ ለዛ ለዛ የሚሆን ደግሞ በቃ ብትመጡ ከሰው የማትከ አይነት ቋሚ ብር መያዝ አለባችሁ ማለት ነው፣ ይህ ነገር እንዳይቆጫችሁ። ያው ሰው ሲደርስበት ነው የሚያውቀው። እንደዚህ ሲነገረን አብዛኛቻችን አብዛኞቻችን አናቅም፣ ግን ሲደርስብን ምነው ሰምቼ ኑሮ፣ ምነው ተግባራዊ አድርጌ ኑሮ እንላለን። እና ካልደረሰብን አናቅም አብዛኞቻችን። ስለዚህ ምን እንደዚህ የሆነ የሚባል አባባል አለ ብልጥ ከሰው ሰው በደረሰበት ይማራል፣ ሞኝ ደግሞ ራሱ ከደረሰበት በኋላ ነው የሚማረው ይባላል እና እኛ ደግሞ ብልጥ መሆን አለብን። ሰው ከደረሰበት ያ ሰው ከደረሰበት እኔ ላይስ አለመድረሱን ምን ዋስትና አለኝ ብለን ለዚያ ነገር ቅድሚያ መዘጋጀት አለብን እና በቃ ስንት ሆነን ለፍተን ወድቀን ተነስተን ሰርተን እዚህ ስንመጣ ደግሞ የሰው ገጃይ እንዳንሆን አሁን አርቀን ማሰብ አለብን። ቋሚ ገንዘብ ይሄ ለራስ የምንለው ነገር በቃ ራስ ወዳድነት አይደለም በነገራችን ላይ ራስ ወዳድነት ሳይሆን እራስ መውደድ። ራስ ወዳድነት አይደለም፣ በነገራችን ላይ እንዳጠቃላይ ማለት ነው። እና እራስ ወዳዱ ነው። እራስን መውደድ አድላቢነት አይደለም። ሌሎችን መጥላት ማለት አይደለም። አላችኋለውኝ ላይክ እያደረጋችሁ እና ልጅ ያላችሁም ጠንክሩ፣ ልጃችሁን አሳድጉ፣ ቤታችሁን ስሩ። ትዳር ልጅ አላችሁ ጠንክራችሁ ቤታችሁን ስሩ። ግን ከሄዳችሁ ብዙ ዓመት የቆያችሁ ግን ወደ ሀገራችሁ ተመልሳችሁ ሀገራችሁን አይታችሁ ጤና ቢል ተመልሳችሁ ሄዳላችሁ እንጂ እዛው አትበስብሱ። እንዲ ምን ነው እዛው መበስበስ ለምን አስፈለገ? ችን የመሰለች ሀገር እያለች